ሰላም ሰላም ጤና ይስልኝ እንደምናቸው ውድ ናቲ ዩትዩብ ቤተሰቦቻችን ዛሬም እንደተለመደው በአዲስ ቪዲዮ ተገኝቻለሁ። ያለው እንግዲህ እንደሚታወቀው ስለ ጄኔሬሽን ኦፍ ኮምፒውተሮች መጀመሪያችን ይታወቃል። ዛሬ የምናየው ደግሞ ስለ ፎርት ጄኔሬሽን ኦፍ ኮምፒውተርስ ነው። በጄኔሬሽን ኦፍ ፈርስት ጄኔሬሽን ኮምፒውተሮች ቫኪዩም ቲዩብ እንደሚጠቀሙ ወይም ደግሞ በዛ ሰዓት የነበሩ ኮምፒውተሮች ቤዚክ ደግሞ ሜን ፓርታቸው ተብሎ የሚታሰቡት ቫኪዩም ቱብ ነበረ። በሰከንድ ጀኔሬሽን ደግሞ ትራንዚስተር መጥቷል። በሰርድ ጀኔሬሽን ባለፈው ቪዲዮ ያየነው ደግሞ ስለ ኢንቴግሬትድ ሰርኪዩት አብራርትን በደንብ ለመመልከት ሞክረናል። ይሄ ቪዲዮ ያለፋችሁ ካላችሁ ከስር ዲስክሪፕሽን ላይ ስለማስቀምጥ ቀጥታ ከዛ ሄዳችሁ ማግኘት ትችላላችሁ። አሁን የምናየው ስለ ፎርት ጀኔሬሽን ኮምፒውተርስ ነው። እንግዲህ እንደ ፎርስ ጀነሬሽን ኦፍ ኮምፒውተርስ በ1971 ከ1980 አመተ ምህረት የነበሩ ኮምፒውተሮች ወይም ደግሞ አራተኛው ትውልድ ኮምፒውተሮች ተብለው ይጠራሉ ማለት ነው። እና ኮምፒውተርስ ኦፍ ፎርስ ጀነሬሽንስ ዩዝድ ቬሪ ላርጅ ስኬል ኢንቴግሬትድ ሰርኪዩት። በሰርድ ጀኔሬሽን እንደተመለከትነው ኢንቴግሬትድ ሰርኪዩት ምን እንደሆነ አይተናል። ኢንቴግሬትድ ሰርኪዩት እንግዲህ በሰከንድ ጀኔሬሽን ላይ ያየነውን ትራንዚስተር የምንለውን ኢኩይፕመንት ኦፍ ኮምፒውተር በዚህ ሰከንድ ጀኔሬሽን ላይ ያየነው ትራንዚስተር የሚለው ኢንተግሬትድ ሆኖ በሰርድ ጀኔሬሽን ላይ መጥቷል። ኢንተግሬትድ ሲሆን እንግዲህ አንዱ ኢንተግሬትድ ሰርኪዩቱ በውስጡ ብዙ ትራንዚስተሮች ብዙ ሪስተሮች ያሉት ናቸው። የተለያዩ ብዙ ትራንዚስተሮች የሚሰሩትን ፈንክሽን ኢንቴግሬትድ ሰርኪዩት በሚለው በአንዷ ላይ ይሰራ ነበር ማለት ነው። ይሄ ደግሞ መጠኑን ጨምሮ፣ ካፓሲቲውን ጨምሮ፣ አቅሙን ጨምሮ ቬሪ ላርጅ ሆኖ መጣ በፎርስ ጀኔሬሽን ላይ ማለት ነው። ቬሪ ላርጅ ኢንቴግሬትድ ሰርኪዩት ማለት ነው። ወይም ደግሞ ቬሪ ላርጅ ስኬል ኢንቴግሬትድ ሰርኪዩት የመጡበት ጊዜ ነው። በ1971 ጀምሮ ማለት ነው። እና ይህን ቬሪ ላርጅ ስኬል ኢንቴግሬትድ ሰርኪዩት ይጠቀሙ ነበረ እነዚህ ፎርስ ጀኔሬሽን ኮምፒውተርስ ማለት ናቸው። ቬሌራጅ ስኬል ኢንቴግሬትድ ሰርኩት ሃቪንግ አባውት ፋይቭ ታውዘንድ ትራንዚስተርስ ወደ አምስት ሺህ ትራንዚስተሮችን በላዩ ይዛል ማለት ነው። እንግዲህ አንዷ ራሷ የምትሰራው ስራ አለ ትራንዚስተሯ የአምስት ሺህ አንዱ በዚህ ቬሌራጅ ኢንቴግሬትድ የሆነው አንዱ ላይ ደግሞ የአምስት ሺህ ትራንዚስተሮችን ፍንክሽን ይሰራል ማለት ነው። and other circuit elements ሌሎች circuit ኤሌመንቶች ማለት ነው። circuit እንግዲህ ማለት ያው ኤሌክትሪሲቲ ነው። ስለ ኮምፒውተር ስናወራ ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ብለን ያወራን የነበረው በኤሌክትሪክ የሚሰራ ነው። ኤሌክትሪክ ፓወር የሚፈልግ ነው። ስለዚህ ይሄን ደግሞ ፓወሩን የሚመጥኑ እየመጣ የሚያሳልፉ ወይም የሚያስፈልገው ለእያንዳንዱ ኮምፒውተር ኢኩፕመንቶች ደግሞ የሚያሳልፉ እነዚህ ትራንዚስተሮች ይባላሉ ማለት ነው። ስለዚህ ይሄ ደግሞ ኢንቴግሬትድ ሆኖ የመጣበት ነው ፎርስ ጀነሬሽን ላይ ማለት ነው። ቬሪ ላርጅ ስኬል ሆኖ ማለት ነው አሶሽትድ ሲንግል ኦን ሲንግል በአንድ ሲንግል ማቴሪያል ላይ የአምስት ሺህ ትራንዚስተሮችን ምን ፋንክሽን ይሰራል ማለት ነው። ማለት ማለት ነው በኮምፒውተር ትውልድ ውስጥ እየጨመረ የመጣ ነገር አለ፣ እንዲሁም የቀነሰ የመጣ ነገር አለ። የጨመረ የመጣው ካፓሲቲው እየጨመረ መጥቷል። እንደገና የኮምፒውተር ስቶሬጅ የመያዝ አቅሙ ፋይሎችን እየጨመረ መጥቷል። እንዲሁም ደግሞ በሳይዝ እየቀነሱ ነው የመጡት። በሳይዝ እየቀነሱ ነው የመጡት። የመጀመሪያ ጀኔሬሽን ኦፍ ኮምፒውተር ስንመለከት በአንድ ቤት የሚያክል ነበረ። ያ ደግሞ እነዚህ አሁን ለምሳሌ እዚህ ጋር ቬሪ ላርጅ ስኬል ኢንተግሬትድ ሰርኪቱ የ5000 ትራንዚስተሮችን ከያዘ 5000 ትራንዚስተር የሚይዘውን ቦታ አስቡት። ስለዚህ የዚያን ሳይዙን ምን ያለ ይመጣል? የቀነሰ ይመጣል ማለት ነው። ለዚህ ነው የኮምፒውተር ሳይዛቸው እየቀነሰ የመጣው ማለት ነው። ፎር ጄነሬሽን ኮምፒውተርስ ቢካም ሞር ፓወርፉል ሞር ፓወርፉል ከሰርድ ሞር ፓወርፉል ናቸው፣ ኮምፓክት ናቸው፣ አንድ ሪሌብል ናቸው። አስ ሪዘልት ኢት ጌቭ ራይዝ ቱ ፐርሰናል ኮምፒውተር ሪቮሉሽን በዚህ ምክንያት ፐርሰናል ኮምፒውተር ፒሲ የምንለው ማንም ሰው በእጁ ይዞ ሊንቀሳቀሰው የሚችለውን ኮምፒውተር የመጣበት ጊዜ ነው ማለት ነው በዚህ በፎርስ ጄኔሬሽን ኦፍ ኮምፒተርስ። ከዛ በፊት ግን ስታንድአሎን ናቸው አንድ ቦታ ተቀምጠው የሚሰሩ ናቸው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይችሉ ኮምፒውተሮች ነበሩ፣ ወይም ነን ፖርቴብል የምንላቸው ማለት ነው። እነዚህ ግን ፖርቴብል መሆን የቻሉበት ፐርሰናል ኮምፒውተር አንድ ሰው ይዞት ሊንቀሳቀስ የሚችል ኮምፒውተር የመጣበት ጊዜ ነው ማለት ነው። ዋይ ቢኮዝ አር ሞር ፓወርፉል ኮምፓክት አር ስሞል ኢንሳይዝ ኢን ዲስ ጄኔሬሽን ታይም ሼሪንግ፣ ሪል ታይም ኔትወርኪንግ፣ ዲስትሪቢቱድ ኦፕሬቲንግ ሲስተም ዌር ዩዝድ። እንግዲህ በዚህ ታይም ታይም ሼሪንግ መጠቀም የተጀመረበት ጊዜ ነው። ታይም ሼሪንግ እንግዲህ በተለይ ኦፕሬቲንግ ሲስተም ስትማሩ በደንብ ታዩታላችሁ። ኦፕሬቲንግ ሲስተም ኮርስ ስንወስድ ማለት ነው። ሌላው ደግሞ ሪል ታይም ኔትወርኪንግ ሪል ታይም ኔትወርክ የተጀመረበት ነው። እንደገና ዲስትሪቢዩትድ ኦፕሬቲንግ ሲስተም፣ ዲስትሪቢዩትድ ኦፕሬቲንግ ሲስተም ማለት ማለት ነው አንድ ኮምፒውተር ኦፕሬቲንግ ሲስተም የተጫነበት ኮምፒውተር አለ፣ ያን በተለያዩ የሆኑ ቦታ መጠቀም ማለት ነው። በተለያዩ ዲስትሪቢዩትድ ሆነን መጠቀም ማለት ነው። ለምሳሌ ሰርቨር ክላይንት ሰርቨር እንደምንለው ማለት ነው። በሩቅ ቦታ በቃ ሆነን መጠቀም የምንችልበት አንድ ሲስተምን ዲስትሪቢዩት ሊ መጠቀም የተጀመረበት ማለት ነው። እና እነዚህ የተለያዩ እነዚህን የመሰሉ ፊውቸሮች የመጡበት ነው፣ በፎርት ጀኔሬሽን ኮምፒውተሮች ኦል ሃይ ሌቭል ላንጉጅ ላይክ ሲሲ ፕላስ ፕላስ ዳታቤዝ በዚህ ሌቭል ላይ ወይም በዚህ ጄኔሬሽን ላይ ሲ ላንጉጆች ሲ ፕላስ ፕላስ ዳታ ቤዝ ላንጉጆች አሉ። የተለያዩ ኤስኪውኤል ምናምን የምንላቸው ማይ ኤስኪውኤል ኢመርጅ ያደርጉበት የመጡበት ጊዜ ነው፣ ፎርስ ጄኔሬሽን ኮምፒተርስ ማለት ነው። እንግዲህ እንደምትመለከቱት ዝሽ ካ ቺን ስትመለከቷት ያው እዚ ጋ ቪኤል ይሳይላል ቬሪ ላርጅ ስኬል ኢንተግሬትድ ማለት ነው። ኢንተግሬት ማለት ምንድን ነው? አጭቆ የያዘ ማለት ነው። አጭቆ የያዘ እንደማለት ነው። ኢንተግሬትድ ሰርኪዩት እንግዲህ እነዚህ ሰርኪዩት ቦርድ ነው የምትመለከቱት። ይሄኛው ቬሪ ላርጅ ኢንተግሬትድ ሰርኪዩት ነው። ይሄ ነው እንግዲህ የአምስት ሺህ አሁን ለምሳሌ አስቡት። ኢንተግሬትድ ሰርኪዩት እንደዚህ አይነት አምስት ሺህ በጣም ብዙ ቦታ ይወስዳል። እቺ ግን አንዷ አምስት ሺህ ትራንዚስተሮች የሚሰሩትን ይሰራል ማለት ነው። ስለዚህ ኮምፒውተር ሳይዙ እየቀንሰ የመጣበት ነው። ይሄ ነው ኢንቴግሬቲቭ ሰርኪት የሚባለው። ኦኬ ዋት ኢዝ ዘ ፊቸርስ ኦፍ ዲስ ጀነሬሽን ኦፍ ኮምፒውተርስ? ዘይ ኮንቴን ሃይ ስፒድ ማይክሮ ፕሮሴሰር። ሃይ ስፒድ ማይክሮ ፕሮሴሰር አላቸው ወይም ደግሞ ቬሊ ላርጅ ስኬል ኢንቴግሬቲቭ ሰርኪት አላቸው። በጣም ፈጣን የሆነ ማለት ነው። እንግዲህ እንደምትመለከቱት ፎር ጀነሬሽን ኮምፒውተር እንደዚህ አይነት ኮምፒውተሮች የመጡበት ጊዜ ነው ማለት ነው። በሳይዛቸው እያነሱ፣ በብቃታቸው በአቅማቸው ደግሞ በፕሮሰሰር አቅማቸው በስቶሬጅ አቅማቸው ከፍ እያሉ የመጡ ኮምፒውተሮች ናቸው ማለት ነው። ዴይ ኮንቴን ሂውጅ ስቶሬጅ ቮሊዩምስ ኢን ፎርም ኦፍ ማግኔቲክ ኤን ኦፕቲካል ስቶሬጅ ማግኔቲክ እንግዲህ የስቶሬጅ ታይፖች አሉ። ወደፊት እናያቸዋለን በደንብ እንዲቴል። ማግኔቲክ ኦፕቲካል ስቶሬጆች በጣም ሃይ ቮሊዩም ማለት ብዙ ፋይሎችን ስቶር ማድረግ የሚችሉ የመጣበት ጀኔሬሽን ነው ማለት ነው። ኮንቴን ሜ ሚሞሪስ አፕ ቱ ጂቢስ ዊች ሚንስ ኢን ጊጋባይት ማለት ነው። በጂቢ ወይም ደግሞ በጊጋባይት የመጣበት ጊዜ ነው ማለት ነው። ይህ ጀኔሬሽን ኦፍ ኮምፒውተር ማለት ነው። ሚሞሪዎች ማለት ነው እንግዲህ ስለ ሚሞሪ ስናወራ ራም አለ ሮም አለ። እነዚህ ፕራይማሪ ስቶሬጅ ዲቫይዝ የምንላቸው ማለት ነው። እና በጂቢ ደረጃ የመጡበት ጊዜ ነው። የዩዝስ ኦፍ ፒሲስ ቅድሚያ ያል ነው ፐርሶናል ኮምፒውተሮች መርጅ ያደርጉበትዛዛት ነው። በሳይዝ ደግሞ እየቀነሱን የመጡት ኮንሰፕት ኦፍ ኢንተርኔት ዋዝ ኢንትሮዲስድ ኢንተርኔት የሚለው ጽንሰ ሀሳብ ፎርዝ ጄኔሬሽን የጀመረው ማለት ነው 1971 ጀምሮ ማለት ነው። እና ኢንተርኔት የምንለው ኤቭሪ ዲቫይስ ቅድም እንዳለው ዲስትሪቢዩተር ሲስተም የሚለው ነገር ራሱ ኔትወርክ ያስፈልገዋል። ያን ኔትወርክ ደግሞ ፋሲሊቲ ለማድረግ ኢንተርኔት የሚለው ነገር ይመጣል ማለት ነው። ኢንተርኔት ማለት ኔትወርክ ኦፍ ኔትወርክ ማለት ነው። ኔትወርክ ማለት ደግሞ የኮኔክሽን ቢትዊን ዲቫይስስ፣ አንዱ ኮምፒውተር ከሌላ ኮምፒውተር ጋር ኮኔክት ሲያደርግ ኔትወርክ ይባላል። ኔትወርክ ፈጠረ ይባላል። ብዙ ኮምፒውተሮች ደግሞ በአንድ አካባቢ እንደ ሀገር እያለን እንደ አካባቢ ላን ምናምን ብላላቸው ኔትወርክ ታይፖች አሉ። እሱንም ወደፊት እናያለን እና ኢንተርኔት የሚለው ሀሳብ ኢንትሮዲስድ የሆነበት ጄኔሬሽን ነው ማለት ነው። ግሬት ዲቨሎፕመንትስ ኢን ዘ ፊልድ ኦፍ ኔትወርክስ፣ በኔትወርክ ጽንሰ ሀሳብ ውስጥ ልማቶች፣ እድገቶች የታዩበት ጊዜ ነው በጄኔሬሽን ኦፍ ኮምፒውተርስ በፎርዝ ጄኔሬሽን ኦፍ ኮምፒውተርስ ስለዚህ የፎርስ ጀኔሬሽን ኮንፍ ኮምፒውተርስ ፊቸራቸው ይህን ይመስላል። በጥቂቱ ቪዲዮን ከወደዳችሁት እባካችሁን ላይክ አርጉልን ማበረታታችን ነው ለእኛ። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚህ ስለ ኮምፒውተር የተለያዩ እውቀቶችን ሼር የምናደርግበት ቲዩብ ነው። ሰብስክራይብ በማድረግ ለሌሎችም ደግሞ በማጋራት ሼር በማድረግ እንድትተባበሩ እንጠይቃለን።